እንኳን ለመስቀል በዓል በሰላም አደረሳቸው። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ቆያችው? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የመስቀል በዓልን ምክንያት በማድረግ በኮተቤ ዜሮ ሁለት መጠለያ የተለያዩ አይነት በሬዎች፣ በጎች እንስሳቶች መሸጫ ተገኝተናል። እኛም እንግዲህ ለመስቀል በዓል አስፈላጊ የሆነውን በሬ ዋጋውን የተመለከትን የምንቆይ ይሆናል። እስከ ፕሮግራማችን ፍጻሜ አብሯችን ቆዩ። እግዚአብሔር ይመስገን ደህና ነኝ። ሰላም ነሽ? እግዚአብሔር ይመስገን። እስኪ እንታወቅ። እሺ፣ ችግር የለም እስራኤል እባላለሁ። መልካም። አሁን የምንገኘው የት አካባቢ ነው? ኮተቤ ይባላል። መልካም። እንግዲህ የመስቀል በዓልን ምክንያት በማድረግ በመስቀል በዓል ደግሞ በስፋት ቅርጫ በሬዎች በደንብ ይገዛሉእና ይሄን ደግሞ ለተመልካቾቻችን የት ማግኘት እንደሚችሉ ለማስቀኘት ለማሳየት እዚህ ዜሮ ሁለት አካባቢ ተገኝተናልና በዋነኝነት አንተ ጋር በሬዎች ብቻ ናቸው ሌሎች ነገሮችንም ትይዛለህ? አይ በሬ ብቻ ነው እዚህ ያለው። በታች በኩል ከሆነ በግ ይኖራል፣ ግን እዚህ በሬ ነው ያለው። ስለዚህ በቃ እንደዛ ነው። በስፋት ነው በስፋት ይገኛል። አንተ ጋር በሬዎችን በጣም አሁን ደግሞ ለበዓል ደግሞ መስቀልም የደረሰ ጥቂት ቀናቶች ናቸው እና የቀሩት ለመድረስ በስፋት ይዛቸዋል በደንብ አዎ። አንድ ሀያ ምናምን በሬ ሀያ ሁለት በሬ አለ አደለ? ቀስ ነገ ከነገ ወዲያ ደግሞ በደንብ እየሰፋ ይመጣል ብዬ አስባለሁ። አንድ ሁለት መኪና ሲሆን አምሳ በሬ ይገባል ይቆማል ማለት ነው በደንብ በስፋት ትይዛላችሁ ማለት ነው። እንይዛለን። መልካም። በፊት ከነበረውስ አሁን ላይ እንዴት ነው ዋጋ ላይ ጭማሪ ያለው? ትንሽ አንድ ሀያ ሺህ ብር ጭማሪ ይኖራል። ሀያ ሺህ ብር ጭማሪ ያለው። ከየት ነው የምታመጧቸው እነዚህን አብዛኞቹን በሬ? ለምሳሌ በየሀገር እንሄዳለን። ለምሳሌ አንዴ ወሎ እንሄዳለን። በደቡብ ዞን ከሆነ ወደ ጂንካ እንሄዳለን። እረፍ እንሄዳለን። ስለዚህ ከዛ እንገዛለን እናመጣለን። እዚህ ቁመ እናበላለን እንሸጣለን። ከተለያዩ ቦታዎች ይመጣሉ ማለት ነው? አዎ ከተለያየ ሀገር። እንደምመለከታቸው እንግዲህ ትልቅ ትልቅ የሆኑ በሬዎችም አሉ፣ መካከለኛ የሆኑ በሬዎች አሉ። እና እንደየ ደግሞ ሳይዛቸው እንደየ ውፍረታቸው መጠን ደግሞ ሲከፋፈሉ አይነታቸው፣ ብዛታቸውም የተለያየ ነው። አዎ እንደዛ ነው። ምዘን የሚሆነው አንተ ጋር ከትንሽ ብር ጀምሮ እስከ ትን ትንሹ ነው አንተ ጋር በሬ ዋጋው 85 ሺህ ጀምሮ እስከ 160 ሺህ ብር አለ። እስከ 160 ሺህ ብር ድረስ አለ። ደግሞ እየተመለከትናቸው ደግሞ ለምሳሌ እዚህ ጋር ከጀርባ ያለው በሬ ይሄኛው ምን አይነት መካከለኛ የሚባለው ነው ወይስ ትልቅ የሚባለው ነው? መካከለኛ ነው፣ 95 ሺህ ብር መካከለኛ የሚባለው ነው። ይሄ 95 ሺህ ብር መካከለኛ ነው። አሁን ለምሳሌ ይህን ወስደው ብዙ ጊዜ ለመስቀል ቅርጫ ነው የሚደረገውና ለምን አይነት ሰዎች በቂ ይሆናል? ይሄ ለስድስት ሰው እስከ ስድስት ሰው እስከ ስድስት ሰው በቂ በሚባል ሁኔታ ይወጣዋል። በቂ በቂ እንደዛ። ይሄ አሁን መካከለኛ የሚባለው ነው። ብልህኛ እዚህ ጋር ከፍልክታችን ስ ያለው ይሄ አሁን ለምሳሌ የሚሸጠው መቶ ሀያ ሺ ብር ነው። አሀ ትልቁ የሚባለው ይሄ ወይስ ከዚህም የሚተልቃል? ከዚህም ትልቅ አለ። ይሄኛው መቶ ሀያ ሺ ብር የሚሸጥ ነው። ስለዚህ ይሄ ለስምንት ሰው ነው ስምንት ሰው ይበቃ? አዎ፣ ይሄ ለስምንት ሰው ነው። ዋጋቸው ላይ ሊጨምር የሚችለው ለምሳሌ ከሚመጡበት ሀገር ነው ወይስ በሰውነታቸውን በጣም ሰፋ ያሉ ስለሆኑ ነው ወይስ ሌላ ምክንያቶች? አንዳንዴ የቀለብ ጭማሪ አለ። ለምሳሌ ፋጉሎ አለ። ፋጉሎ አንድ ፍሬ አራት ሺህ አምስት መቶ ብር የነበረው ሰባት ሺህ አምስት መቶ ገባ። ይሄ የሚመገቡት ነው። አዎ፣ ይሄ ሳይሆን እዚህ ጋር አለው እዚህ ጋር ስለዚህ 7500 ገባ። 4500 ተነስቶ ወደ 7500 ገባ። እዛው ላይ ደሞ ሌላ ሌላ የበቆሎ እየተከካ በቆሎ ወይም እየተፈጨ በቆሎ እናመጣለን። እሱም ከ2000 የነበረው ወደ 4000 ገባ። ስለዚህ የዚህ የተደመረ ዋጋ ጨመረባቸው። እዛው ላይ ደግሞ የመኪና ከራይ 700 ብር የነበረው አንድ በሬ ለ7000 ብር እየደረሰ ነው። ስለዚህ 20 ሺህ ብር ጭማሪ ይኖራል የተባለው ለዛ ነው። ስለዚህ አሁን ከምግቡም አንፃር ውድ እየሆነ ስለመጣ በሬው አንድ ላይ ከፍ ያለ ዋጋው ይመጣል ማለት ነው። ለዛ ነው በፊት ዋጋ በሆነ ይሄ አሁን 80 ሺህ ብር ነበር። በፊት ዛሬ አንድ አመት በእርግጥ ቀን በተቆጠረ ቁጥር አሁን አመታትም ሲቆጠር የበለጠ ዋጋቸው ከፍ ያለ ነው ብዙ ጊዜ የሚሄደው ገበያ ላይ ያለው ዋጋ ይሄን ይመስላል። መልካም እዚህ ጋር ከጀርባ ያለው ይቺ አሁን 85 ሺህ ብር። ሰውነታቸውን እየመሉ ሲመጡ ዋጋውም እየጨመረ ይመጣል

አራት ቦታ አራት ሰው ማለት ነው። አራት ሰው ይበቃል ማለት ነው። ስለዚህ አራት የሆኑ ስድስት እየሆኑ ትልቁን ደግሞ ስምንት እየሆኑ መከፋፈል ይችላሉ ማለት ነው። አ ማፍታቸው ነው፣ እንደ ተመቸው ነው። ተመቸቸው እዛ ጋር ጥቁር ውስጥ ጥቁሩ ጥቁሩ ማለት ነው፣ ሆነ ለዘጠኝ ሰው ይሆናል። አራት ትልቁ ነው። አሁን ስንት ነው? ዘጠኝ ሰው ዘጠና ምን ሺህ ብር ሳይ ስለ ተሸጠ ወይም ዋጋቸውም እንደዚህ ስለሆነ፣ በቃ ዘጠኝ ሰው ይሆናል። ይሄው ለዘጠኝ ሰው በቂ ነው ማለት ነው። አዎ በቂ ነው። ስንት ማለት ነው። ከዛ በላይ እንደው ትንሽ ማነሰነስ ማርገው ከዛ በላይ ሆኑ ሰዎች መጠቀም ይችላሉ፣ ይቻላል። አሁን ለምሳሌ አንድ ገዢ ሲመጣ ምን አይቶ ነው ቼክ ለማድረግ የሚችለው ከሰውነቱ ስፋት በተጨማሪ ሌላ የሚመለከተው ወይ ደግሞ ቼክ ማድረግ የሚችለው ነገር አለ? ሌላ ምንም የለም። ሰውነቱን ያያል በቃ ይሄ ስንት ነው ይላል። ከዛ እንነጋገራለን ከተስማማን እንሸጣለን። ሲመጡ ደግሞ ዋጋ ቅናሽ አይደረግላቸውም የተወሰነ ስትደራደሩ፣ ለምሳሌ አይቀነስም ይላሉ። ከዛ አንድ ሺ ሁለት ሺ እየቀነሰን ገምት እንላለን ገምት እንላለን። ከዛ እሱ ስደርስ እንስማማለን። ስለዚህ እንደዛው ይሸጣል። እሺ፣ በጣም አሪፍ ነው። ይሄኛውስ ግን ለየት ያለ ከለር መቶ ስልሳ ሺህ በሚባለው ይሄ ነው ሺ ነው። ይሄ ትልቁ የሚባለው የነገርከኝ ነበረ ትልቁ የምንለው መቶ ስልሳ ሺ ነው እያልከ ነበረ። በከሊያርም ትንሽ ከሌሎቹ ለየትም ያለ ያምራል፣ ያምራል በጣም። ለስንት ሳይሆኑ ለአስር ይሆናል። ያው ትልቁ እንግዲህ ከአንተ ከምትዛቸው ትልቁ የሚባለው መቶ ስልሳ ሺ እንግዲህ ነው ለአስራ ሁለት ሰው ይሆናል። ስድስት ሰው በቂ ነው አነስ ያለች ናት ስንት ነው እሺ ማለት ነው መልካም እንግዲህ እዛ ጋ ያየኋቸው ከዚህ ተልቃለሁ ወይስ አንድ ናቸው ጥቁሩ እና እዛ ጋ ደግሞ ቡራቡሬ ከለሩ የሚሸጥ ነው የሚሸጥ እናንተ ሁል ጊዜ እዚህ ገበያ ላይ አላችሁ ወይስ ደግሞ ከዚህም ገበያ ውጭ ትኖራላችሁ ወይ ደግሞ በዓል ሲኖር ብቻ ነው እዚህ የምትገኙት ሁሉም እዚህ ስላለን መቼም ደንበኛም ሆነ ተባራሪ ሰው ሆነ መቶ ሊያገኘን ይችላል። ስለዚህ ደንበኛ ከሆነ ስልካችን ይዞ ይሄዳል። ከዛ በስልካችን እንገናኛለን። ወይም ፎቶ ላክ በቴሌግራም ምናምን ይላሉ። ስለዚህ በፎቶም ሊገዙ ይችላሉ። ፎቶ ቤታቸው ሆኖ ፎቶ ተልኮላቸው ከዛ ያዛሉ። እናንተ ደግሞ አስጭናችሁ ቤታቸው ታደርሳላችሁ። አስጭነን ወደ ቤታቸው እናደርስና ከዛ ገንዘብ በአካውንት ይላካል። አይደለም በጣም አሪፍ አማራጭ ነው። ምናልባት መተው ደግሞ እዚህ መግዛት ለማይችሉ ሰዎች ቤታቸው ሆኖ መርጠው አይተው መግዛት ይችላሉ ማለት ነው። በጣም አሪፍ ነገር ነው። እንግዲህ ትልቁ እዚህ ጋር ካየ ነው 160 ሺህ ብር አይተናል። ከዚህም ደሞ ምናልባት ውድ የሆነ ትልቅ የሆነ ይኖራል አለ እሱ አለ። ግን ሁለት መቶ ሀምሳ ሺህ ብር ሁለት መቶ ስልሳ ሺህ ብርም አለ። ግን እንደ ዋጋቸው ስለሆነ እንደ ቆይታቸው ስለሆነ እንደዛ ይሆናል አለ አሁን ሁለት መቶ ሀምሳ ሺህ የሚባለው ለምን ያክል ሰው በቂ ነው? አንድ አስራ አምስት ሰው አስራ ስድስት ሰው፣ ለአስራ ስድስት ሰው ይበቃል በዛ ብሎ ይበቃል። ለአስራ ስድስት ሰው አስራ ስድስት ሰው በጣም በቂ ነው የሚባል ሁኔታ አለ። ለዚህ አንተ ጋር ከሁለት መቶ ሀምሳ ሺህ ጀምሮ መቶ ስልሳ ሺህ የሆነ ትንሹ ደግሞ ሰማኒያ አምስት ሺህም አለ። እንግዲህ መልካም በዓል ንል ከዚህ በኋላ መደም ገበያው በዓሉ ድረስ ሲቀርብ ደግሞ በገበያው አሪፍ እየሆነ ሄዳል፣ ብዬ አስባለሁ። በጣም አድርጌ አመሰግናለሁ። ስልክ ቁጥርህን አስቀምጥልኝ እና እንለያይ። ስልክ ደውሎ አንተን እንዳገኘው ማለት ነው። መሪዎቹን ከፈለጉ ችግር የለም። ለዚህ ስለጠየቃችሁ አመሰግናለሁ። ዘጠና ሁለት ሰላሳ አምስት አርባ ዘጠኝ በጣም አድርጌ አመሰግናለሁ። መልካም በዓል መልካም ገበያ ይሁን። እሺ በጣም አመሰግናለሁ። እናንተ መልካም ባል። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ ምርትና አገልግሎትን ማስታወቅ ከፈለጉ እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችን ማስታወቅ ከፈለጋቸው ከታች ባለው ስልክ ቁጥር ደውሉልን። ሁሌ ማስተናገድ ዝግጅ ነን። ሰላም፣ እንዴት ነው? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። እስኪ እንታወቅ። እሺ፣ እኔ ወርቁ አበበ እባላለሁ። መልካም። እኛም ዛሬም የመስቀል በዓልን ምክንያት በማድረግ በስፋት እንግዲህ በሬዎች ለግብይት ይቀርባሉ፣ ይገዛሉ። እና እናንተ ጋር የሚገኙትን በሬዎች ለመመልከት ነው የመጣ ነው። በዋነኝነት እናንተ ጋር በሬዎች ብቻ ነው የሚገኙት ወይስ ሌሎች ነገሮችም አሉ? አይ እኛ ጋር መብዛት የሚገኙት በሬዎች ናቸው የሚገኙት፣ ስየርና ደግሞ ወደታች ወረድ ብሎ ወደ አስፋልት ጋር የሚገኙት እነኛውን፣ እንግዲህ እንደምታዩ ደረጃ ደረጃ ያላቸው ከብቶች ናቸው። ዋጋ ደግሞ ያው እንደ አቅም አለ። እኛ ጋር መቶ የሚመለሰው የለም።

አሁን ብዙም መስቀል በዓሉ እንትን ስላለ በስፋት ቀርቧል። ለበዓሉ የሚበቁ ሰዎች መጥተው እዚህ እንዳያጡ በርካታ የሆኑ ከብቶች ገብተዋል። አዎ፣ በርካታ ዙሪያውን ብታይ ከታች በኩልም አለ ወደ ላይ ሞታ ስቲ ደሞ አሉ። በብዛት ደሞ ነገ ማርበ ስለሆነ በብዛት ይገባሉ። ነገ አሁን ነገ በብዛት ይገባሉ። ነገ ነው የሚሸጠው፣ እና ከብቶች አሁን እንግዲህ እንደምታዩ ነው። አሁን ደሞ ለበዓል እንኳን በዚህ የገባ አይመስልሽም? በጣም ከብት አለ ማለት ይቻላል። አይ በበቂ ሁኔታ ስትመለክተው፣ በዛም በኩልም እዚህ ጋር። መልካም ትንሽ ዋጋ ስንት ነው እናንተ ጋር? ትንሽ ዋጋ እስከ 50 አለ። ጥጆች ደግሞ እስከ 45 አለ።

መልካም ይሄ ማለት ነው። አዎ ሰዎች ምን ይላሉ መሰለ ብዙ ጊዜ ዋጋቸው ቶሎ ቶሎ የበሬዎች ዋጋ የጨመረ የጨመረ የጨመረ ይሄዳል ይላሉና ምንድን ነው ምክንያቱም? ወይ ሲገቡ ወይ ምግባቸው ሊሆን ይችላል። ምንድን ነው ይሄ ምን አለ መሰለሽ በብዛት ብዙ ጊዜ እንትን የሚለው ካራ አካባቢ ላይ ነው። ካራ አካባቢ ላይ እንስሳ ላይም በጣም ደላሎች አሉ። ኦኬ፣ ሲበዛ ደላሎች አሉ እና እነኛ ደላሎች አስሮ ነው እንትን የሚሉልሽ ስለዛ ነው እንጂ ከፍት እንደ አቅም አለ። እንደ ምሳሌ ደግሞ በመት ደግሞ አንዳንድ ከፍት ደግሞ አሁን ሰው ከአቅሙ በላይ ያለው ከፍት ይቀናት ወደ ደብ ይላል እንጂ እንደ አቅም ከፍት አለ ለማለት ፈልግ። ከጥጃዎች ጀምረው ከሀምሳ ሺህ ብር አለ መቶ ሀምሳ አምስት ሺህም አለ ብለኸኛል። እና አሁን መቶ ሀምሳ አምስት ሺህ ትልቁ ነው። ለምን ያክል ሰው በቂ ነው? እሱ እንግዲህ ለስምንት ለስምንት ሰው ቢጋሩት በቂ ነው የሚባል ደረጃ ቅርጫ ማለት ነው። ከዛ ደግሞ አሁን ለቁርጥ የሚሆን ነው። ሰርግ ላይ ነጋዴው የሚያውቃል፣ ገዢ የሚያውቃል ብለን ገዢ ብዙ ጊዜ አያውቅም። ያ በብዛት እርድ ስለምሰራ እናንተ ናችሁ የምትነግሯቸው። ነግሯቸው ማለት ነው። ነግራቸዋለን፣ ያውቃል። በዛ ምክንያት ነው ማለት ነው። ሁሌ እዚህ ትገኛላችሁ ወይስ ከዚህ ውጭ? እንገኛለን። ሁሌም አላችሁ? ሁሌም አለን። ምናልባት ደግሞ እናንተ ጋር የተለያዩ አይነት ድርጅቶች እየነገርከኝ ነበር፣ ብዙ ቁርጥ ቤቶች፣ እንደዚህ አይነት ሰዎች እንግዲህ ከእናንተ መውሰድ ቢፈልጉ ሊያገኟቸው ይችላል? በማንኛውም ጊዜ ያገኙናል።

ቄራ ይገባሉ። ግቢ ካለ ግቢ ይሄዳሉ ማለት ነው። እዛ ሆኖ አርዶ ይመጣሉ ማለት ነው። ህገ ወጥ ስለሚሆን በየቦታ አይታረድም፣ እዚህ ቄራ ይገባል። አይ እንደፈላጉ ደግሞ ቦታ ካለች ደግሞ ቤት ይሰራል ማለት ነው። በጣም አሪፍ ነው። በጣም አድርጌ ያመሰግናል። መልካም ባሪ ሽኔ ብሎልካም ባሪ እንላቸው። አመሰግናለሁ።